እነሱንም ሞራል ይሰጣል። ካልቸር አይጠፋም፣ ዝምድና አይበላሽም፣ ማህበራዊ ኑሯችን የተጠናከረ ይሆናል። ሌሎች ደግሞ የስልጤ ተወላጅ አሁን ደግሞ በወራንዴ በሶስት ወራንዴ አንድ ቀን እሁድ ከሬድዋን ጋር ከሙፈሪያት ጋር ከኡስማን ጋር ጠዋት ነድተው መጥተው ክትፎ አለ አይባለ በጣም ብዙ ነገር አለ እዚህ በልተው ጠጥተው ሀገር አይተው ቢሄዱ መዝናኛም ነው፣ ሀገራዊ ስስትርን የሚፈጠር ነገር ነው። እንግዲህ የሚያሳዝነው ነገር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 ላልተገባ አላማ ጊዜና ሀብታቸውን ለሚያጠፉ ወንድም እናቶቻችን ያለኝ መልእክት፣ እውነት ለመናገር ጀግና ኢትዮጵያ ውስጥ ትርጉም ብልሽት አለው። ጀግና ማለት ክላሽ አንግቦ መሄድ አይደለም። ጀግና ማለት የአንድን አሮጊት ቤት የሚሰራ ማለት ነው። ክላሽ ማንገብ የሚያስፈልግባቸው ቦታዎች፣ ሁኔታዎች፣ ሞያዎች ይኖራሉ። አብዛኛው ማህበረሰብ ግን ክላሽ ከሚያነግብ የድሃን ቤት ቢቀይር ይሻላል